ኢማን እስላማዊ ኮሌጅ በሀገራችን በእስላማዊ ዘመናዊ አስተምሮ ፈርቀዳጅ እንደ መሆኑ በተለያዩ የእስልምና ዘርፎች ላይ እውቀትን ለማስገብየት ለማስሸመት የተለያዩ ስራዎችን ሰርቶ ድግሱን አዘጋጅቶ አጠናቆ እናንተን እየጠበቀ ይገኛል። የእውቀት ማዕዱን ለመቋደስ ለመካፈል የሚፈልግ ማንኛውም ሰው ሙስሊም የሆነ ሰው ሁሉ በኢማን እስላማዊ ኮሌጅ የተዘረጋውን የእውቀት ማዕድ መጥቶ እንዲቋደስ ኮሌጁ ይጋብዛቸዋል በተለያዩ መርሃ ግብሮቹ ሳምንታዊ፣ የማታ የቀን፣ በርቀት፣ በኦንላይን በተመቻችሁ መልኩ እውቀትን የምትገበዩበት እድል ስላመቻቸ መታችሁ ተመዝግባችሁ ወይም ባላችሁበት ሁሉ ቦታ ሁናችሁ ተመዝግባችሁ የእውቀት ማዕዳችሁን እንድትቋደሱ ይጋብዛችኋል።